ቢስሚላሂ ራህማን ራሂም ይቺ ቪዲዮ ለዘመድኩን በቀለ እና ለቢጤዎቹ እንድትደርስ ነው መሰራት እና ሙስሊም ወንድምና እህቶቼ ኮፒ ሊንክ ሼር በማድረግ ተደራሽ እንድታደርጉልኝ እጠይቃችኋለሁ ከወዲሁ ብዙውን ጊዜ ዘመድኩን በቀለ የሚናገረው በቃ በእስልምና ላይ ከሚታዩ ነገሮች እስልምና ውስጥ ከሚደረጉ ነገሮች ውስጥ። በጣም የቱን ያህል ቅናቻ እንደሚፈጥርበት ከሚናገረው ንግግር እንረዳለን። ሲቀጥል ደግሞ ጥላቻም እንዳለበት ከአነጋገሩ ይገልጻል። አንድ ወቅት የረመዳን ወር ላይ እንደዚሁ እንዴት ባለስልጣናት ከሙስሊሞች ጋራ ሊያፈጥሩ ይሄዳሉ እንዴት ሙስሊሞች አራት ኪሎ ቤተ መንግስት ገብተው ሰላት ይሰግዳሉ? እንዴት ያፈጥራሉ? እንዴትስ ደግሞ በቃ ቁጭቱን ነው የሚናገረው። ዛሬ ላይ ደግሞ ለምንድን ነው ክርስቲያኖች ወደ እስልምና የሚገቡት የሚል ደግሞ ሌላ የቁጭት ድምፅ አለው። እዚህ ላይ ልለው የምፈልገው ነገር ቢኖር ምንድን ነው፣ ምናልባትም ከንግግሩ በኋላ ቢሆን ጥሩ ይመስለኛል። እስኪ ምንድን ነው እሱ የሚያወራው? ከላይ ጽሁፉን እንደምትመለከቱት የሙስሊም ወንዶች በሰማይ መቶ ሴት፣ በምድር አራት ሴት፣ ሴቶች ተበድለዋል ይላል። ምድር ላይ አራት ሴት፣ በሰማይ ደግሞ መቶ ሴት ብሎ ጽፏል። እዚህ ላይ ንግግሩም ያንኑ የተከተለ ነው። እስኪ ዘመድኩ ምንድን ነው የሚለው ምንስ የምናም ትላለህ ወሰደው የሚሄድልህ ካገኘኸው፣ ወሰደው የምትሄደባቸው ተናደው ነው። ምንስ የምናም ትላለህ ወሰደው የሚሄድልህ ካገኘኸው ወሰደው። በነገራችን ላይ እኛ አይደለንም እኮ የምንወስዳቸው፣ ሀቅ ነው የሚወስዳቸው በጣም አስተንታኞች አስተዋዮች ስለሆኑ አንባቢዎች ስለሆኑ እውነትን ከሐሰት የመለየት ብቃቱም ፍጥነቱም ስላላቸው ነው። ወደ እስልምና የሚመጡት ሰዎች ያለማገናዘብ ወደ እስልምና የሚመጣ የለም። ያለማገናዘብ እስልምና ላይ ለመነዳት ለመንጋጋት የሚመጣ ማንም የለም። በእውነት ነው የምለው እ እኔ በጣም አንድ የሚገርመኝ የሚደንቀኝ የሆነ ቪዲዮ የሰራች አንዲትን ህጣቃለው ቲክቶክ ላይ አንዱ ክርስቲያን ወገን የሰለምሽበት ምክንያት ምንድን ነው? ምን ተረድተሽ ነው? ምን አግኝተሽ ነው ብሎ ጠየቃትና ገራሚ የሆነ መልስን የመለሰችለት በትህትና በተረጋጋ መንፈስ መረጃዎችን በማሰካካት ከያሉበት አቅጣጫ ጥቅሶችን እያመጣች በደንብ በርጋን ያስተማረችው አስደማሚ የሆነ ትምህርት በአጭር ደቂቃዎች ውስጥ አስተላለፈችለት።

በር ሰልመች ነው ሰልሜ ነው፣ ግን ስራ ስለምገባው ቶሎ ጠይቀኝ። እሱ ነው እና ማለት ምን ተረድተሽ ነው፣ ወይም መዳስለ ስላልተረዳሽ ወይም መንግድ ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገር መጠየቅ አለባች። እሺ። እሺ በምችል አቅም አብራራለሁ። ብዙ የመናገር ችሎታ የለኝም፣ ግን በምችል አቅም ላብራራላችሁ እሺ። አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምንዳስረዳ ምሳሌ ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢት ስብ ሆሴ ምዕራፍ አስራ አንድ ከቁጥር ዘጠኝ ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው። አምላክ አይተኛም አያንቀለፋም። መዝሙረ ዳዊት ላይ መቶ ሀያ አንድ ምዕራፍ መቶ ሀያ አንድ ላይ ከቁጥር አራት ላይ ምን ይላል መሰለህ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ልክ እንደ አያተል ኩርሲ ሱራ በቀራ ሁለት ሁለት መቶ ሀምሳ አራት ላይ እንዳለው ማለት ነው። አላ ከእርሱ በቀር አምላክ የለም ሕያው ራሱ ቻይ ነው። ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው። ቁርአን ላይ ኢየሱስ ያንቀላፋል የማርቆስ ወንጌል አራት ምዕራፍ ቁጥር ሰላሳ ስምንት ላይ እርሱ በስተኋላ ትራስ ተኝቶ ተተተን ተርሶ ተኝቶ ነበር ይላል። እና ኢየሱስ ተኝቶ የሚለቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ማቴዎስ ወንጌል ምዕራፍ አረ ቁጥር አስር ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። ማነው የሚሰገድለት? የሚያስተምረው ማን ነው? ደግሞ ኢየሱስ ስለዚህ ደግሞ ሉቃስ ወንጌል ምዕራፍ አንድ ከቁጥር ሰላሳ ሁለት ላይ ደሞ ላት ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማ ነው ተቀባይ ማ ነው? ኢየሱስ እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይህ ነገር ያጋጭብናል ማለት ነው። ተረድታችሁን የላችለ የማይተኛ የሚተኛ እኔ አምላክ አልለዋወጥም። ይገርማል በጣም። የሚገራርሙ የሆኑ እንትኖችን ማለት ማብራሪያዎችን ነው የምሰጠው ከጥቅሶቹ አንጻር ማለት ነው። እና ዘመድኩን የሚናገረው ንግግር ደግሞ ምንድን ነው የሚለው፣ እሱ የሚገርመው፣ እኔ ኦርቶዶክሳዊው አንቺን አግብቼ ከአንቺ ጋር ነው የምሞተው። በቃ አንድ ወንድ ለአንድ ሴት ነው የተፈቀደው የሚለውን መጽሐፍ ቅዱሳዊ ቃል ይዤ አክብሬሽ፣ ንግስት አርጌሽ፣ ልዕልት አርጌሽ ላኑሪሽ ስላት እምቢ ብላ አራተኛ ሚስት አምስተኛ ሚስት መሆን የፈለገች ተራዋን ጠብቃ መቼ ነው? ዛሬ ነው? መቼ ነው እኔ ጋ የሚመጣ? ቆይ ቆይ ቆይ፣ ወደ ተራው ከመግባታችን በፊት እቺ ቀጣዩ የዘመድኩን ሁለተኛው ፓርት ቪዲዮ ናት። ዘመድኩን እንደምን አደርክ ስትባል ስሜ ዘመድኩን ነው ወደ ሱቅ እሄዳለሁ አትበል። እሷ የምታወራው ስለ ሰፊ ግንዛቤ፣ ስለ ሰፊ እውቀት እና የማገናዘብ ብቃቷን የገለጨችበትን ማብራሪያ ነው እየሰጠችህ ያለችው። አንተ እዚህ ጋር ሰፈር ላይ አነስታይና ተባታዊ ጾታ ከሰው ውጭ ያሉ ፍጥረታት ሁሉ ሊኗኗሩበት በሚችሉት ጉዳይ ላይ ፎከስ ታደርጋለህ። እሷ ግን በዘላለም ህይወት ጉዳይ ነው ትኩረት አድርጋ እያስተማረችህ ያለችው። ከአንቺ ጋር ኖሬ አንቺ ናግብቼ ከአንቺ ጋር ልሞት ምናምን ትላለህ። በልጅነትህ ዕቃ ዕቃ አልተጫወጥክም እንዴ? ባልና ሚስት ባልና ሚስት አልተጫወጥክም? ህፃናት እንኳን ያደርጉታሉ ጨዋታውን ማለት ነው። የጋብቻ ጉዳይ አይደለም ነገሩ፣ የጋብቻ ጉዳይ አይደለም። ፈጣሪ ማን ነው ነው። እዚህ ጋር አስራሁለት ቁጥር ሚስማር እግርህን እየሰቀሰቀህ ያችን ሾህ አንሱልኝ ትላለህ እንዴ? አንተ እኮ እያመለክ ያለኸው እሷ በማስረጃ አሰካክታ አምጥታ እያስተማረች ስላለው ስለ ኢየሱስ ክርስቶስ ነቢይነት እያስተማረችህ ነው። አንተ ግን እያመለክከው ነው። ፈጣሪ እያልከው ነው። ባልፈጠረ ጌታ እያልከው ነው። ጌታ ባልሆነ አምላክ እያልከው ነው። ባልተመለከ ማንነቱ አንተ በድፍን አስተሳሰብ እዛ ውስጥ ተዘፍቀህ እየኖርክ ነው ያለው። እና ውጣ እያለችህ ነው። ውሰደው ትላለ ሐቅ ወሰራት እሷ ለሐቅ ራሷን ሰጠች። ሁሉም ፈትኑ መልካሙን ያዙ ይላል መጽሐፍ ተሰሎንቄ። መጽሐፍን አላነበብክ፣ አንብበው እውነት አርነት ያወጣችኋል ይላል የሚልኪያስ መጽሐፍ። አላነበብክም ብሎ ኪዳለ አንብበው። እውነት የሚገኘው ከማንበብ ነው። እምነት ደግሞ ከፈጣሪ ስጦታ ነው የሚገኝ። ስለዚህ እንደነዚህ አይነት እህቶችንና እውነትን ፈልገው እውነትን ፍለጋ ወጥተው ውጤታማ የሆኑ ወንድምና እህቶችን ለማሸማቀቅ የምታደርገው አካሄድ ያንተን ድንቁርና ያሳብቃል ማለት ነው። ስለዚህ ከቻልክ ልትከተላቸው ነው የሚገባ። እንዱ እነዚህ ሰዎች ምን አይተው ነው የሄዱት? ዝም ብሎ እንደ እንስሳ እንደ ከብት እንደሄዱ አትቁጠር። እነዚህ ሰዎች ቢያንስ ቢያንስ ባይችሉ እንዳንድ አይነቶች ሰዎችን ብዙዎችን ሰብስበው ማስተማር ይችላሉ። ወንዶቻቸውም ሴቶቻቸውም። ሁልጊዜ አንተ የምታወራው ስለ በቀል፣ ስለ ጥላቻ፣ ስለ ቅናቻ ነው የምታወራው። ነቀልክ እንዴ? ነቀልክ ጨለልክ እንዴ? ደግሞ ምን አገባህ? ስለሚሰልሙ ሰዎች የሚያገባህ ነገር አለ? አይመለክትህም፣ አያገባህም። አንተ ሰው የፈለገውን እምነት የመያዝ መብቱ የተጠበቀ ነው። ፈጣሪ ነው እኮ መብት የዘረጋው ፈመንሻ ፈልዩሚን ወመንሻ ፈልያክፉር ይላል ቁርአናችን ውስጥ የፈለገ ይመን፣ የፈለገ ይካድ። እንዳንተ መካድን የፈለገ መካድ ይችላል። እንደ እህታችን ደግሞ እንደ ጎበዟ እንደ ድንቋ እህታችን ቅድም ድምጿን እንደሰማት አይነት እህታችን ደግሞ የፈለገ ሲመጣ እምነትን መቀበል ይችላል። መብቱ ነው። በእምነት ማስገደድ የለም። በእምነት የሳይኮሎጂ ተጽዕኖ መዝራት የለም። በእምነት ማሸማቀቅ የለም። አንተ ለዚህ ደግሞ ብቁም አይደለህም ሲጀመር። አንድ ቀን እንኳን መጽሐፋችን በብሉይ ኪዳን በሀዲስ ኪዳን ይህን ይላል በአቡ መጽሐፍት እንኳን ይህን ይላል በለህ ስታስተምር ሰምቼ አላቅም በፍጹም ሰምቼ አላቅም ሁሌ የምታወራው እንደ ድርተኛ ጥሩምባ ነፊ ጥሩምባ ስትነፋ ነው ማየ ሁልጊዜ በቃ የጥላቻ ድምፅ ነው ከፍ አድርጋ ስትጮህም ሰማ ምንድን ነው ቢያንስ ጠጋ ብለህ አህዝ ተማሪዎች ጋር ተማር እውነታዊቱ ጋር እንዳለ ደግሞ አነጻጽር፣ አገናዘብ። ራስህ ነፃ አድርገው። አትጥበብ፣ በጠባብ አስተሳሰብ አትታሰር። በሰዎች ሳንባ አትተንፍስ። ሰውነትህን ቦታ ስጥ ለሰውነት፣ ለሰውነት ክብር ቦታ ስጥ። ፈጣሪ አክብሮሃል፣ አስተዋይ አድርጎሃል፣ አስተንታኝ አድርጎሃል። አስተንትን፣ አስተውል። ከእናቱ ማህፀን ተወልዶ የወጣውን ኢየሱስን በነቢይነቱ ነው ልታውቀው የሚገባህ እንጂ ጌትነት፣ አምላክነት፣ ፈጣሪነት ሳይኖረው አለው ብለህ ከሄድክ ዝም ብለህ ተነድተህን የተጓዝክ ማለት ነው። ማንነትህን አታሃል እዚህ ቦታ ላይ እዚህ ጋ እኔ አንቺን አልብጬ እንደዚህ እንዴ መጽሐፈ ሲራክን አታንብም? እንደሄደ አንብም ያንተው መጽሐፍ ነው። በምዕራፍ 42 ቁጥር 14 ላይ ባሏንና ውሽሟን የምታቃና ሴት እፍረት ናት ይላል። ይህ ማለት ባልና ውሽማ እንዳላት የተረጋገጠ ነው ማለት ነው። እናስ ምን ማድረግ፣ የለም ማቃናት የለባትም። እርስ በርስ ተቃንተው፣ እርስ በርስ አንዱ በአንዱ ቀንቶ እስከ መገዳደል እስከ መጠፋፋት ድረስ ሊደርሱ ይችላሉ። ስለዚህ ሴቷ ልታቃና አይገባትም ነው። ገብቷል? እናስ ግን ምናላ አላ ሴትየዋ ባሎችም አሏት፣ ውሽሞችም አሏት። በቁጥር አልተገደበም። የቱ ጋ ነው አንተ ጋር እኔ በኦርቶዶክስ እኔ በክርስትና ፒፒፕ ትላል። እንዲህ አይነት ጥሩምባ ትንፋ። ለዚህ አይነት ጥሩምባ እኛ ሰፈር አይነፋም። ክልክል ነው። ጥሩ ድምፅ ነው። ሙስሊሞች ከሚወጣው የቀድሞ እህት ለጠየቃት ጠያቂ ወገን በአግባቡ በስርዓቱ ምላሽ በሰጠችው መልኩ ነው። እንዲህ አይነት ድምፆች ናቸውና እኛ ጋ የሚስተናገሉት። እና አንተ ባልሆን አይነት አካሄድ እየሄድክ ነው። ትንሽ ቆም ብትል ጥሩ ነው ለአንተ እኔ ምክር ነው የምሰጠው መጨረሻ ላይ ምክር ይኖረኛል ጠብቀኝ